ሰላም ጤና ስጥልን፣ የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን። አዲሱን የመደመር መንግሥት መጽሐፍ እያንዳንዳቸው በ10 ሺ ብር እንዲገዙ እየተገደዱ መሆኑን የቢሾፍቱ ነጋዴዎች ገለጹ። የሱዳን ዜጎችን በመጠቀም በቀን ከ1 ሚሊዮን ዶላር በላይ የውጭ ምንዛሪ በኤርፖርት በኩል ከሀገር እየወጣ ነው። ህጋዊ ወራሽ የሆኑ ግለሰቦች ስም ለማዞር በካሬ እስከ 12 ሺ ብር እየተጠየቁ መሆኑን ተናገሩ። ቡና ላኪ ኢንቨስተሮችን ባልተጠበቀ ሁኔታ ያጋጠማቸው የቢሮክራሲ ችግር በርካቶችን ለኪሳራና ወጪ እየዳረገ መሆኑ ተሰማ። መረጃዎቹን በዝርዝር አዲሱን የመደመር መንግስት መጽሐፍ እያንዳንዳቸው በ10 ሺ ብር እንዲገዙ እየተገደዱ መሆኑን የቢሾፍቱ ነጋዴዎች ገለጹ። ከሰሞኑ የሚዲያዎች አበይት ክስተት ሆነው ከሰነበቱ ጉዳዮች አንዱ መስከረም 6 ቀን ለንባብ የበቃው በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የተባለው መጽሐፍ ነው። በመደመር እሳቤ ላይ ተመርኩዞ ለአራተኛ ጊዜ ለንባብ የበቃው መጽሐፍ በርካታ የመንግስት ባለስልጣናት በተገኙበት የተመረቀ ሲሆን ወደ በርካታ ተቋማትና ድርጅቶችም ለሽያጭ ተልኳል። በየዕለቱም የመንግስት ሚዲያዎች ስለ መጽሐፉ ይዘት መረጃ እያቀረቡ ይገኛሉ። ይሁንና የአንዳንድ ተቋማት ሰራተኞች በበፊቶቹ የመደመር መጽሐፍት ላይ ያሰሙት የነበረው ቅሬታ አሁንም ይሰማ ጀምሯል። ይህም መጽሐፉን በግዴታ ግዙ እየተባለን ነው የሚል ነው። መሰረት ሚዲያ እስካሁን በዚህ ዙሪያ በርካታና ተደጋጋሚ መረጃዎች እየደረሱት ያለው ከመንግስታዊው የኢትዮጵያ ንግድ ባንክ ነበር። አሁን ደግሞ ከቢሾፍቱ ከተማ ነጋዴዎች ለመሰረት ሚዲያ እየተላኩ የሚገኙ ጥቆማዎች እንደሚያሳዩት እያንዳንዱ ሱቅም ሆነ ኪዮክስ ያለውን ጨምሮ በ10 ሺህ ብር በግዴታ መጽሐፉን እንዲገዙ እየተደረጉ ነው። ቢሾፍቱ ላይ በግዴታ መጽሐፉን እንድንገዛ እየተደረግን ነው። እምቢ ያለ ነጋዴ ደግሞ በእጅ ዙር በሌላ አጀንዳ ለማስፈራራት ይሞክራሉ ያሉት አንድ በከተማው በንግድ ስራ ላይ የተሰማሩ ግለሰብ ናቸው። በተመሳሳይ ሌላ አነስተኛ ሱቅ ያላቸው ነዋሪ በተለይ ቫት ያልገቡ ነጋዴዎችን የእኛን ትእዛዝ ተቀብላችሁ መጽሐፉን ካልገዛችሁ ወደ ቫት እናስገባችኋለን እየተባሉ ነው በማለት ተናግረዋል። አክለውም ከንግዱ ዓለም ልንወጣ ነው፣ በየጊዜው የሚጠየቀው የግዳጅ የገንዘብ መዋጮን አልቻልንም። ከሳምንት በፊት እንኳን ለመከላከያ ስልጠና ለሚሄዱ ወጣቶች አስፈላጊ ነው ተብሎ ብዙ ሺህ ብር ተቀብለውናል ብለዋል አልቻልንም ካሁን በኋላ ያለን ብቸኛው አማራጭ ከንግዱ ዓለም መውጣት ነው የሚሉት ነዋሪዎቹ በግዴታ የሚጠየቀው መዋጮ ከሚያገኙት ገቢ በእጅጉ እንደሚበልጥ አስረድተዋል በተመሳሳይ በኢትዮጵያ ንግድ ባንክ መጽሐፍ ግዢው በፈቃደኝነት ላይ የተመሰረተ ነው ቢባልም በርካታ የባንኩ ሰራተኞች ለሚዲያችን እንደገለጹት ግዢው አስገዳጅ ሆኗል ለምሳሌ እኛ ጋር ማለትም የኢትዮጵያ ንግድ ባንክ ጎንደርና ደብረ ብርሃን ዲስትሪክት የሚገኙ ሁሉም ሰራተኞች በነብስ ወከፍ የጠቅላይ ሚኒስትሩን መጽሐፍ እንዲገዙ አንድ ሺ ብር ካላዋጣችሁ ተብሎ በዳይሬክተሮች በኩል ለቅርንጫፍ ስራ አስኪያጅ ሰራተኛውን አሳምኑ፣ ካልሆነ ግን ግዴታ ስለሆነ ከሁሉም ከደሞዛቸው ይቆረጣል ተብለናል ያሉት አንድ የባንኩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ ይህ ትዕዛዝ በሀገሪቱ ለሚገኙ ሁሉም ሰራተኞች እየተላለፈ ነው ካዘኑልን ቀስ በቀስ ይቆርጣሉ፣ ካልሆነም ከደሞዝ ከሁሉም ሰራተኛ ላይ አንድ ሺ ብር መቆረጡ አይቀርም ተብሎ ይታመናል በማለት ተናግረዋል። አንድ በአዲስ አበባ የሚገኙ ሰራተኛ ደግሞ በፊት በፊት በጠቅላይ ሚኒስትሩ መጽሐፍ ሽያጭ ፕሮጀክቶች ተሰሩ ሲባል ሰምቻለሁ፣ ግን በግዴታ ለምን ይሆናል? ከአንድ ድሃ ቀምቶ ለሌላ ድሃ መስጠቱ ጥቅሙ ምንድን ነው? ያውም እኮ በትክክል ለድሃው ከደረሰ ማለት ነው። እኔ በአዲስ አበባ ከተማ ወጪና ላይ ዞሮ በብድር ውስጥ ነኝ እንደገና ይህን በግድ ግዙ ሲባል ምን ላድርግ በማለት ያሉበትን ሁኔታ አስረድተዋል። ከዚህ በፊት ከመደመር መጽሐፍ ሽያጭ ከየክልሎች በመቶ ሚሊየን ብር የሚቆጠር ገንዘብ መሰብሰቡን የመንግሥት ሚዲያዎች መረጃዎች ያሳያሉ። ለምሳሌ በደቡብ ክልል ከመደመር ትውልድ መጽሐፍ ሽያጭ ከ246 ሚሊየን ብር በላይ መሰብሰቡ የዛሬ ሁለት ወር ገደማ በኢቢሲ ተነግሮ ነበር። ይህ ገቢ ተመልሶ የመስህብ ስፍራዎችን ለማልማት እንደሚውሉ በወቅቱ ተገልጾ ነበር። በተመሳሳይ የዛሬ ዓመት በድሬዳዋ ከተማ ከመደመር ትውልድ መጽሐፍ ሽያጭ በተገኘ 100 ሚሊዮን ብር ዘመናዊ ቤተ መጻሕፍትን ለመገንባት የመሠረት ድንጋይ መቀመጡ ተነግሮ ነበር። የሱዳን ዜጎችን በመጠቀም በቀን ከ1 ሚሊዮን ዶላር በላይ የውጭ ምንዛሪ በኤርፖርት በኩል ከሀገር እየወጣ ነው። በቦሌ አየር ማረፊያ በኩል የሚገቡና የሚወጡ መንገደኞች ላይ የሚደርሱ እንግልቶችና የሚፈጸሙ የሙስና ወንጀሎችን በተመለከተ ሚዲያችን ተከታታይ መረጃዎችን ሲያቀርብ ቆይቷል። ለማሳያነት ሚዲያችን የቃኘው አንዲት መንገደኛ ኅዳር 16 2017 ዓ.ም ከአዲስ አበባ ወደ ዋሽንግተን በነበረ በረራ 400 ዶላር በግዴታ እንድትከፍል ተደርጋ ነበር። በተመሳሳይ መልኩ የዛሬ ዓመት ተኩል ገደማ አንዲት ተጓዥ ወደ አየር ማረፊያ ለአሜሪካ ጉዞ በሄደችበት ወቅት የአሺውን ብርና ወርቅ አካፊን ተብላ እንደነበር ማህበራዊ ሚዲያ ላይ መረጃ መውጣቱን ተከትሎ በካሜራ የታገዘ ማጣራት ተደርጎ ሁለት የኤርፖርት ሰራተኞች በቁጥጥር ስር ውለው እንደነበር ይታወሳል። ይህን ተከትሎም የመንገደኞች የቅሬታ ማቅረቢያ ስርዓት ተዘርግቶ ለችግሩ ተገቢው ትኩረት እንደተሰጠው ተገልጾ ነበረ። ዛሬ የምናቀርብላችሁ ልዩ መረጃ በኤርፖርት ዙሪያ ቢሆንም ጉዳዩ ግን ለየት ያለ ነው። እርሱም በኤርፖርት በኩል የሚደረግ መጠነ ሰፊ ህገወጥ የገንዘብ ዝውውርን ይመለከታል። ጉዳዩ እንዲህ ነው። አንዳንድ ባለሀብቶችና ባለስልጣናት ያከማቹትን የውጭ ምንዛሬ ወደ ዱባይ እንደሚያሸሹ የአደባባይ ሚስጥር ከሆነ ሰነባብቷል። ታዲያ በምን መልኩ ይህን ገንዘብ ከሀገር እንደሚወጣ ግምት ቢኖርም የጠራ መረጃ ግን አልነበረም። ሚዲያችን ለበርካታ ሳምንታት ክትትል ሲያደርግበት የቆየው መረጃ እንደሚያሳየው አሁን አሁን የሱዳን ዜጎችን ገንዘብ አዘዋዋሪ አድርጎ መጠቀም ተጀምሯል። እነዚህ በውጭ ምንዛሪ የተቀመጠ ገንዘብ ወደ ዱባይ ለማሸሽ የሚፈልጉ አካላት በሱዳን ዜጎች በኩል ወደ ዱባይ እየላኩ ይገኛሉ። ይህን ስራ የሚሰሩት ደግሞ አምስት ቡድንን በመጠቀም ነው። እያንዳንዱ ቡድን ውስጥ ደግሞ ከ20 በላይ ሱዳኖች ይገኛሉ። እያንዳንዱ ሱዳናዊ ከ10,000 ዶላር በላይ ይዞ ባንድ ይወጣል። አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ሲገባ ያለውን ብር አስመዝግቦ እንደሚገባ ይታወቃል። ነገር ግን እነዚህ የሱዳን ዜጎች ለዚህ ስራ ብለው በቀን በቀን ከአስር ሺ ዶላር በላይ የውጭ ሀገር ገንዘብ ይዘው ይወጣሉ ያሉን በኤርፖርት ዙሪያ የሚሰሩ የመረጃ ምንጫችን ናቸው። ይህ አሰራር በቅርብ ጊዜያት በጣም እየተለመደ እንደመጣ የሚናገሩት አንድ ስሜ አይጠቀስ ያሉ የጉምሩክ ባልደረባ ደግሞ ዱባይ ሲደርሱ ተቀባይ አላቸው ገንዘብ ላመጡበት 110 ዶላር ለኪሳቸው ተቀብለው ወደ ኢትዮጵያ ይመለሳሉ ብለዋል። የተለያዩ መረጃዎች እንደሚያሳዩት በዚህ መልኩ በሚደረግ ህገወጥ የውጭ ምንዛሪ ዝውውር በቀን ከ1 ሚሊዮን ዶላር በላይ ገንዘብ ከሀገር ይወጣል። ኤርፖርት አካባቢ ይህ በግልጽ ይታወቃል። ውስጥ በግልጽ ብሩን ይዘው ሲወጡ ማንም አይናገራቸውም፣ ምክንያቱም አብረው ስለሚሰሩ የሚሉት ሌላው የመረጃ ምንጫችን ሀገሪቱ በዚህ መልኩ በርካታ የውጭ ምንዛሪ እያጣች መሆኑን ጠቁመዋል። በሌላ ዜና መስመርተኛና ድርድር በሚል ህገወጥ አሰራር በርካቶች ዕቃ ከውጭ ሀገር እንደፈለጉ እያስገቡ መሆኑን የምርመራ ዘገባችን ያሳያል። የኤርፖርት ጉምሩክ ሰራተኞች በስፋት በሚሰሩት ይህ ህገወጥ ድርጊት በቀን እስከ 200 ሺ ብር እያገኙበት መሆኑም ተሰምቷል። አሰራራቸውን ሲያብራሩም በሁለት ይከፈላል ይላሉ፣ መስመርተኛና ድርድር አንዱና ዋነኛው መስመርተኛ የሚባለው ሲሆን በሂደት ሁሉም በሚባል መልኩ ከኃላፊ ጀምሮ እስከ ድንገተኛ ያሉ የሚያውቁት ሆኖ ኤርፖርት ውስጥ በኮድ ዕቃ ማሳለፍ መሆኑን ድርጊቱን የሚያውቁ ለሚዲያችን ጠቁመዋል። መስመርተኛ የሚባለው ዕቃው ከኤክስሬ ጀምሮ ያለምንም ኮሽታ ሻንጣው ተከፍቶ ሳይታይ ይወጣል። ሌላው መንገደኛ ግን በአስር ሺህ ብሮች ለሁለትና ሶስት ተጨማሪ ሻንጣ ይከፍላል በማለት አስረድተዋል። በሌላ በኩል ድርድር በሚባለው አሰራር ሥራውን የሚሰሩት የኤክስሬ ማሽን ሰራተኛው እንዲሁም ውስጥ ያሉ ፈታሾች መሆኑ ታውቋል። የኤክስሬ ሰራተኛው እቃው ፍተሻ ክፍል እንዳይገባ ያደርጋል። የያዝከውን ውድ ዕቃ ይዞ ያስወጣል። በማግስቱ ደውሎ ከ5000 እስከ 10ሺህ ብር አስገቡ ይላል። ይገባለታል። ፈታሾች ደግሞ ውስጥ የገባን ነጋዴ ስልክ ተቀብለው ለይስሙላ የተወሰነ ነገር ጽፈው ያስወጣሉ። በማግስቱ ደውለው ብር አስገቡ ይላሉ፣ በማለት የኤርፖርት ምንጮቻችን ያስረዳሉ። ይህን ድርጊት ሲፈጽሙ ከምንጽፈውና ከሚቀረጥ እያሉ በግልጽ መንግስትንና አገርን ገቢ እያሳጡ መሆኑን መረጃዎች ያሳያሉ። ህጋዊ ወራሽ የሆኑ ግለሰቦች ስም ለማዞር በካሬ እስከ 12 ሺህ ብር እየተጠየቁ መሆኑን ተናገሩ። አንድ ሰው በሕይወት ለመኖር አነሰን በዛ ንብረት ማፍራት ይገባዋል። ይህን ንብረት ለራሱና ለእርሱ ቅርበት ካላቸው ሰዎች ጋር በጋራ ይጠቀማል። ሰው ንብረቱን ከመጠቀም አልፎ ከዚህ ዓለም በሞት ሲለይ ንብረቱን ለፈቀደው ሰው እንዲተላለፍለት ኑዛዜ ማድረግ ይችላል። ሟች ሲሞት ውርስ የሚከፈት ሲሆን የሚከፈትበትም ቦታ ሟች በሞተበት ጊዜና መኖሪያው ስፍራ በሆነበት ቦታ ነው። የፍትሐ ብሔር ህግ ቁጥር 826 ህዝባራ 1 ኑዛዜ የሚከፈተው ደግሞ ሟች ከሞተ በ40 ቀኑ ላይ እንደሆነ ከፍትሐ ብሔር ህግ ቁጥር 965 ህዝባራ 1 መረዳት ይቻላል። የሟች ንብረት እንዲሁም መብትና ግዴታዎቹ በውርስ ህግ መሰረት ለወራሾች መተላለፍ የሚችሉ መሆናቸውን የኢትዮጵያ ህግ ይደነግጋል። ለመግቢያ ያህል ይህን ካልን ከሰሞኑ አነጋጋሪ የሆነውን በውርስ የተገኘ ንብረት ስም ለማዞር እየተጠየቀ ያለውን እጅግ ከፍተኛ ክፍያ እንዳስሳለን። በውርስ አማካኝነት ለተገኘ የቤት ንብረት ስም ማዞሪያ በመንግስት በኩል የሚጠየቀው ይህ ክፍያ እጅግ አሳሳቢ በሆነ ሁኔታ በመጨመሩ ውርሳቸውን መቀበል እንዳልቻሉ በርካታ ዜጎች ለመሰረት ሚዲያ እየጠቆሙ ይገኛሉ። በፍርድ ቤት የተረጋገጠልኝን ወራሽነትና የውርስ አጣሪ ሪፖርት ይዤ ሄጄ ማመልከቻ ፎርም እዛው አስሞሉኝ፣ ከዛም እዛው ያለ መሐንዲስ ባለሙያ ቤቱን ማየት አለበት ተብዬ መሐንዲሱን ራሴ ታክሲ ይዤ ወስጄ አሳየሁ የሚሉት አንድ ጉዳዩ ያጋጠማቸው የአዲስ አበባ ከተማ ነዋሪ ናቸው። ማለቅ አለማለቁን መሐንዲሱ በሰጠኝ ስልክ እየደወልኩ እንድጠይቀው ተነጋግረን ከተለያየን በኋላ በሳምንቱ ሲሄድ 270 ሺ ብር እንድከፍል ባለሙያው የመክፈያ ቅጽ ላይ ጽፎ ሲሰጠኝ እኔም ግራ በመጋባት ባለሙያውን ወራሾች ነን ገዣ አደለንም ቤቱም ነባር ይዞታ ነው ሊዝ አይደለም ብዬ ብነግረውም ይሄ የወረደልን መመሪያ ነው አለኝ፣ የሚሉት ግለሰቡ ሂሳቡ እንዴት መጣ ብለው ሲጠይቁም በደንብ አብራርቶ ሊነግራቸው እንዳልቻለ ያስረዳሉ። አክለውም ክፍያውን ደግሞ ቶሎ ከፍለው ካልጨረሱ ቀጣይ ወር ላይ እንደሚጨምር እንደተነገራቸው ለመሰረት ሚዲያ ጠቁመዋል። በውርስ ስሌት መሰረት ለምሳሌ ለፎቅ ቤት በካሬ ስድስት ሺ ብር የነበረው አሁን አስራ ሁለት ሺ ብር ሆኗል። ለግራውንድ ቤት ደግሞ 10ሺ ብር ነበር። ይህ ማለት ቤቱ ያረፈበት 200 ካሬ ቢሆንና የወለሉ ብዛት 3 ፎቅ ቤት ቢሆን የስፋቱ ስሌት 600 ካሬ ይሆናል። 200 ካሬ ሲባዛ በ3 ወለል። ይህ ደግሞ በካሬ ሂሳብ 12ሺ ብር፣ 7.2 ሚሊዮን ብር መሆኑ ነው። ከዚህ በላይ 6 ፐርሰንት ተጨማሪ ክፍያ ይኖራል። ይህም 4 ፐርሰንት አሾራ እና 2 ፐርሰንት ቴምብር ቀረጥ። ይህ አሰራር እንግዲህ መሐንዲስ ሄዶ ያየበት ፋይልና የአዲስ ካርታ መስሪያ አገልግሎትን ሳይጨምር ነው። እኔም ከአቅሜ በላይ ሆኖብኝ እንዲሁም በብስጭት ምክንያት ሳላዛውር አለሁ የሚሉት ሌላ ባለውርስ ናቸው። 2015 ዓ ም ላይ ፎቅ ቤት ያላቸው በካሬ 20ሺ ብርና ከዛ በላይ እንዲከፍሉ የሚል መመሪያ በከተማ አስተዳደሩ ወጥቶ እንደነበር መረጃዎች ያሳያሉ። ይሁንና ቅሬታና ጥያቄ ሲመጣ አሁን ላይ ለግራውንድ ቤት በካሬ አስር ሺ ብርና ለፎቅ ቤት 12ሺ ብር ሆኗል። ደግሞም በዓመቱ አጋማሽ የጣሪያና ግድግዳ ግብር እንዲሁ በትንሹ 500% ጨምሯል። እኔ 880 ብር ስከፍል የነበረው አሁን 4100 ብር ነው የምከፍለው። የአገልግሎት ክፍያ መጠየቅ አግባብ ሆኖ ሳለ ይህ ሁሉ ጫና ወራሽ ላይ መፈጸሙ ግፍ ነው በማለት አስተያየት የሰጡን ሌላ ወራሽ ቤተሰብ ናቸው። ትክክለኛ ሕጋዊ ወራሽ መሆንህን ማረጋገጫ ከፍርድ ቤት ይዘህ ቤት ይዘህ እያለ በሊዝ እንደሚገዛ ሰው ለምንድን ነው የምትታየው? ያለህ ቤትስ ወይም ፎቅ ቤት ከሆነ ደግሞ በወለሉ ልክ ለምንድን ነው የሚባዛው? በተለይ በአሁን ሰዓት መንግስት በተለያየ መንገድ ከፍተኛ የሆነ ግብር ጭማሪ እያደረገ ሳለ በውርስ የተገኘ ቤት ላይ እንዲህ እጅግ በጣም የተጋነነ ክፍያ መጠየቅ ለምን አስፈለገ? የሚሉት ነዋሪዎች አስተዳደራዊ ምላሽ ካልተሰጣቸው ይህንን ያህል የሚከፍሉት እንደሌላቸው አስረድተዋል። በዚህ አካሄድ ወላጆች ለልጆቻቸውና ለቤተሰቦቻቸው እያወረሱ ያሉት ቅርስ ሳይሆን ዕዳ ነው ማለት ነው እንዴት ውርስ በስም ማዞር በካሬ 10ሺና 12ሺ ብር ይጠየቃል? በዚህ ሁሉም በተቸገረበት ወቅት ገንዘቡስ ከየት ይመጣል? በማለት አስተያየታቸውን ቋጭተዋል። ቡና ላኪ ኢንቨስተሮችን ባልተጠበቀ ሁኔታ ያጋጠማቸው የቢሮክራሲ ችግር በርካቶችን ለኪሳራና ወጪ እየዳረገ መሆኑ ተሰማ። የኢትዮጵያ ኢኮኖሚ ዋልታ እንደሆነ ተደጋግሞ የሚነገርለት ቡና ከሰሞኑ ዋጋው ባለም አቀፍ ገበያም ሆነ በሀገር ውስጥ ከፍተኛ ጭማሪ አሳይቷል። ከሰሞኑ ግን ቡና ላኪዎች ያልጠበቁት ችግር እንደገጠማቸው ለሚዲያችን እያሳወቁ ይገኛሉ። ለቡና ላኪነት የብቃት ማረጋገጫ ሰርተፍኬት በአስገዳጅነት በቡናና ሻይ ባለስልጣን መስጠት ከተጀመረ ወዲህ በርካታ ችግሮች እየገጠማቸው እንደሚገኝ የሚናገሩት የቡና ኢንቨስተሮቹ ሰርተፍኬቱን ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ከማደጉም በላይ አሁን ላይ የብቃት ማረጋገጫ መስጠት ጭራሽ ሆኖ ቆሟል። አሁን ላይ የግል ማህበራት የብቃት ማረጋገጫውን ለማግኘት ከ15 ሚሊዮን እስከ 20 ሚሊዮን ብር እንደሚያስፈልግ የሚናገሩት ቡና ላኪዎች ይህንንም አሟልተው ቢገኙ ከዛሬ አንድ ወር ወዲህ ጭራሽ ሰርተፍኬቱን ማግኘት አልተቻለም። ቡናና ሻይ ባለፈው ዓመት የብቃት ማረጋገጫውን መስጠት ካቆመ ወዲህ እኛ ዝግጅት እንድናደርግና እንድንጠባበቅ ተነግሮን ነበር። ይህንንም ስናደርግ ቆይተናል የሚሉት አንድ ቡና ላኪ በዚህም ለበርካታ ውጪ እንደተዳረጉ ያስረዳሉ። የጉምሩክ ሂደትን ከማስፈጸም ጀምሮ የሰራተኛ ደሞዝ እየከፈልን ቆይተናል። ከሁለት ወር በፊት እንደ አዲስ የመጣውን የ20 ሚሊዮን ብር የተከፈለ ካፒታል፣ የቡና ላቦራቶሪ ማዘጋጀት፣ የበቂ የሥራ ቦታ እና ብቁ ሰራተኛ መቅጠር ጥያቄ በሙሉ አሟልተን ነበር። ይህም ሆኖ የብቃት ማረጋገጫውን ማግኘት አልቻልንም በማለት አስረድተዋል። ሚዲያችን እንደተመለከተው ቡናና ሻይ ባለስልጣን ጥቅምት 5 2018 ዓ ም ለኮሜርሻል ቡና ላኪዎች ባወጣው አንድ ማስታወቂያ ባለስልጣኑ አሁን የተቀበላቸው በርካታ ፋይሎች ስላሉት እነሱን አጣርቶ እስከሚጨርስ አዲስ የብቃት ማረጋገጫ ጥያቄ እንደማይቀበል ገልጿል። መቼ እንደሚሰጡን አልተነገረንም። ምን ያክል ወረፋ እንዳለም አይታወቅም። የብቃት ማረጋገጫውን ላለፉት ሳምንታት ብንጠብቅም ምንም ምላሽ የለም። ይህ ገንዘባችንን ይዞብናል። የገዛናቸው መሳሪያዎችና ላቦራቶሪው ካለ ስራ ተቀምጧል። ሰራተኞችም ካለ ስራ ተቀምጠው ይገኛሉ የሚሉት ሌላኛው ቡና ላኪ አቅጣጫ ሳይሰጥ በዚህ መልኩ ኢንቨስተሮችንና ቡና ላኪዎችን መተው ለከፍተኛ ኪሳራ እንደዳረጋቸው ተናግረዋል። ህግን ተከትለው በሚሊዮን የሚቆጠር ገንዘብ የሚያፈሱ ድርጅቶች እጣ ፈንታቸው ይህ ሊሆን አይገባም። ቢያንስ ተገማች የሆነ ስርዓት ሊኖር ይገባል። እንዲህ አይነት ስርዓት ለኢትዮጵያ ኢኮኖሚ የጀርባ አጥንት ነው የሚባለውን የቡና ንግድን ክፉኛ ይጎዳል በማለት አፋጣኝ ምላሽ እንዲሰጣቸው ጠይቀዋል። በዚህ ዙሪያ ሚዲያችን የቡናና ሻይ ባለስልጣን ኃላፊዎችን ለማናገር ያደረገው ሙከራ አልተሳካም። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በአስር እጥፍ እንዲያደግ የተደረገው ባሳለፍነው ዓመት ግንቦት ወር ላይ ነበር። በዚህም መሰረት የኢትዮጵያ ቡናና ሻይ ባለስልጣን ለቡና ላኪነት የአክሲዮን ማህበር ወይም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማግኘት የሚያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ ማቅረቡን በወቅቱ ዘግቦ ነበር። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርታዎት ሥራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።